ማንኛውም ሰው ወንጀል ለሥራ ለሥራ ቢል ወንጀል የሚሰራበት ጸጋ፣ አካል፣ ገንዘብ፣ ጉልበት፣ ጊዜ ከአላህ የተገኘ ነው። አላህን ለማመፅ እንዴት የአላህን ጸጋ ትጠቀማለህ? ወንጀል ሽታ ቢኖረው ኖሮ ማንም ከኔ አጠገብ አይቀመጥም ነበር ይሉ ነበር ደጋ ቀደምቶች። ወንጀል ሽታ ቢኖረው ኖሮ ማንም ከኔ አጠገብ አይቀመጥም ነበር። አላህ በረህመቱ ወንጀል ሽታ እንዳይኖረው አድርጎ ለመላይኮዎች ግን ይሸታቸዋል። ወንጀል የሰራን ሁሉ ምራለሁ አላለ። የፍሩ ሊመንየሻኡ ወዩዓዚቡ መንየሻእ፣ የፈለገውን ይመራል የፈለገውን ይቀጣል። ያላጠፋን አይቀጣም። ላ ያአጠፋ ንሳ ከፈለገ ይቀጣል ከፈለገ ይመራል። የሚምረው በተውበት ነው። ተውበት ደግሞ ተቀባይነት የሚያገኝም የማያገኝም ተውበታል ተውበት ሳታደርግ መሞትም አለ። አላህ ሲትር ነው። የባሪያውን ነውር ገመና መደበቅ ያበዛል። ከባሪያዎቹም የሰውን ነውር የሚደብቁትን ይወዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንተ አላህ ነውርህን እንዲደብቅ ከፈለግክ የሰውን ነውር ደብቅ። የሰውን ነውር ካወጣ ካጋለት፣ ያንተ ነውር አላህ ያወጣብሃል በቤትህ ጉድጓድ ውስጥ ብትደበቁ እንኳ።

ከሀገሪ ካካባቢ ሰዎች ውስጥ ጥሩ ሚባል ሰው የራኒ የሚያየኝ ቢሆን ኖሮ ለስተሒያይቱ ሚንሁ ለሱ ሓያ አድርጌ ብዙ መጥፎ ነገር እተው ነበረ። ፈከይፈ እንዴት ነው ታዲያ ላአስተሒ ሓያ የማላደርገው ሚረቢ? ተጌታይ ጎረቤት፣ ዘመድ፣ ቤተሰብ የሆነ ጥሩ ሰው፣ ክቡር ሰው ስለሚያየን ሓያ ማደርግ ከሆነ ከማንም በላይ ክቡር ከማንም በላይ ጥሩ በጎ አድራጊ የሆነ አላህ እያየኝ ለምን አላፍልም? መ ለአመኑ ተዕጂላ ዕቁበት ፈጥኖ አይቀጣኝም ብዬ እንዴት አምናለሁ? በከሽፈ ሲትሪሂ የደበቀልኝን መጋረጃ ገልጦብኝ ሰው ፊት አያዋርደኝም ብዬ እንዴት እተማመናለሁ? በላክ ለነፍስሀ፣ ይሄ በተፈኩር የሚገኝ ውጤት ነው። አሁን ቀደም አንስተናል። የሆነ ሰዓት ለብቻችን ቁጭ ብለን ራሳችንን ምንገመገምበት ምንፈትሽበት ከሰዎች ጋጋታ ከስልክ ውጥረት ርቀን ለብቻችን በርዘት ቀን ገለል ብለን እኔ ማን ነኝ? ከየት ነው የመጣሁት? ወዴት ነው የሚሄደው? ያለፈ ዕድሜን በምንድን ነው ያሳለፍኩት? ወደፊትስ በመልኩ ሆነው መጓዝ ያለብኝ አሁን ያለሁበት ሁኔታ ሞቼ ከአላህ ለመገናኘት ጥሩ የሚያስደስት ሁኔታ ነው ወይ? ወይስ ማስተካከል ያለብኝ ነገር አለ? መቼ ነው እንዴት ነው ማስተካከለው? ማስተካከል የምችልበት እድሜስ በእኔ እጅ ነው ወይ ያለው? እያሉ ራስን የሚገመገሙበት ጥሩና መጥፎ፣ ጠንካራና ደካማ ጎንን የሚፈትሹበት የሙሓሰባ የተፈኩር ጊዜ ሊኖረን ይገባል። ለዚህ ከሚያግዙ ነገሮች አንዱ እነ الله ناظر إليك አላህ ያየኛል ብሎ ማመን ነው። አላህ ለሰዓት ለደቂቃ፣ ለሰከንድ አይዘነጋም፣ አይተኛም፣ አያንቀላፋም። እኛ ለመደበቅ የምንሞከረው ነገር ሁሉ ከአላህ አይደበቅ። ከሰው ልንደብቅ እንችላለን፣ ይሳካም ላይሳካም እንችላለን። ከአላህ ግን አንዳችን ነገር ደብቆ ማዳን አይቻልም። ሙጠሊዑን አለይካ ሁሌ ያየና ይሰማና ሁኔታችንን ያውቃል። አይደለም የተናገር ነውን የተገበር ነውን ይቅርና ልባችን ውስጥ የምናስበውን ኸይርም ሸርም ያውቃል። ሰዋው ሚንኩም መን አሰረ ልቀውላ ወመን ጀሐረ ቢህ ከእናንተ ውስጥ ከሰው ልጆች ውስጥ ያው ነው እኩል ነው፣ ንግግሩን ግልጽ አውጥቶ የሚናገር ነው ዝቅ ብሎ ለአንድ ሰው ብቻ የሚሰማ አድርጎ የሚናገር ነው በልቡ ውስጥ የሚደብቅም እኩል ነው። ወመን ሁዋ ሳሪቡን ቢለይ ሙስተክፊም ቢለይሊ ወሳሪቡን ቢነሃ የሌሊት ጨለማን ከገና አድርጎ ስራ ሚሠራ፣ በብርሃን እንደፈለገ ስራ ሚሰራም አላህ ዘንድ እኩል ነው። ለሰው ነው በጨለማ በብርሃን የተሰራ ለውጥ ያለው እንጂ አላህ ዘንድ ለውጥ የለው። ብዙ ሰዎች ወንጀል ለመስራት ሌሊትን ይጠብቃል፣ መብራት ያጠፋል፣ ወደ ጫካ ይሄዳል። ለአላህ ጫካውን፣ አደባባዩ፣ ቀኑ፣ ሌሊቱ እኩል ነው። ለመላይኮችም እንደዚሁ።

አክብሬ ወንጀል የተውክ አላህን አክብሬ አፍሬ ለምን ወንጀል አልተውም? ለምንስ ላ አመኑ ተዕጂል ቁበት ፈጥኖ ሊቀጣኝ ይችላል ብዬ ለምን አልፈራ? እንዴት ይተማመናለሁ? አፋ ምን ለዚነ መከሩ ሰይኣቲ አን የኽሲፈ ላሁ ቢሂሙል አርድ እነዚያ አላህ ሚጠላውን ስራ ሚሰሩ ምድርን ሊገለብጥባቸው እንደሚችል ጌታቸው አላህ አያውቁም እንዴ? አልፈሩም እንዴ? ወንጀል ሰርተው በተኙበት በዛው ሞተው እጅ ከፍንጅ ተይዘው ወደ ጀሀነም ሊወርዱ እንደሚችሉስ አያስቡም እንዴ? ቀን ላይ በፋድ ላይ የተዝናኑ የአላህ በላ ሊመጣባቸው እንደሚችሉስ አይገምቱም እንዴ? አፈአሚኑ መክረላህ ፈላ ያአመኑ መክረላሂ ኢለል ቀውሙል ኻሲሩን አላህ ተባረከ ወተዓላ እሱን የሚያስወጡ ሰዎች ላይ ወስደው እርምጃ አለ አውቀው ለጠቅ አድርጎ አላህን እያታለሉ መስባቸው አላህ አታሎ ይይዛቸዋል። የአላህን እንዲህ አይነቱን አያያዝ እንዴት ተማመኑ አንያዝም ብለው ከሳሪ የሆኑ ሰዎች እንጂ አላህ መጥፋ እያያዝን አይዘኝም ብለው አይዘናም ይላል። ወከሽፈ ሲትርሂ አላህ ሲትራል ለባሮቹ ሲትሩን መጋረጃውን አጥጥ ያደርጋል። በመጋረጃው ስር ሆነን ተደብቆልን እንጂ ብዙ አላህ የሚያውቅብን ደካማ ጎኖች ይኖሩብናል፣ ወንጀሎች ይኖሩብናል፣ ጥፋቶች ይኖሩብናል። ታዲያ ሳበዛው ሁሌ አላህን ሳምስ አንድ ቀን መጋረጃውን ገልጦ ሊያሳፍረኝ ሊያጋልጠኝ፣ ሊያዋርደኝ ይችላል እየ ልሰጋ አይገባም። እንደባላት ለነፍሰ ዓለም ወቅ አነካ አንተ ላተቅዲሩ ተቅዲሩ አትችልም፣ ላ ማዓስየት አላህን ማመፅ አትችልም፣ ኢላ ብንዕመትህ የእሱን የራሱን ጸጋ ተጠቅመህ እንጂ ማንኛውም ሰው ወንጀል ለስራ ወንጀል የሚሰራበት ጸጋ አካል፣ ገንዘብ፣ ጉልበት፣ ጊዜ ከአላህ የተገኘ ነው። አላህን ለማመፅ እንዴት የአላህን ጸጋ ትጠቀማለህ? ወደ ወንጀል የሚካሄዱበት እግር ከአላህ የተሰጠ ነው። ሐራም ውሸት የሚፈርሙበት ሐራም ወንጀል የሆነ ጽሑፍ የሚፃፃፉበት እጅ ከአላህ ነው። ሐራም የሚያዩበት አይን ከአላህ ነው። ሐራም የሚሰሙበት ጆሮ ከአላህ ነው። ሐራም ገዝተው የሚበሉበት የሚጠጡበት ገንዘብ ከአላህ ነው። እኛ ዘንድ ያለ ነገር ሁሉ ከአላህ ነው። ወማሊኩም ምንኒዕመቲን ፈሚነላህ እናንተ ዘንድ አንዲት ፀጋ የለችም ከአላህ የተሰጣችሁ ቢሆን እንጂ። የአይንም ፀጋ ያጣ ሰው ገንዘብ ከፍሎ አይን ማግኘት አይችልም። የእጅ እግርን ፀጋ ያጣ ሰው ገንዘብ ከፍሎ እውነተኛ እጅ እግር ማግኘት አይችልም። ስለዚህ እኛ ጋ ያለ ኒዕማ በሙሉ ከአላህ ነው። ወንጀል ልስራ ብንል ልንሰራ ምንችለው ይህንኑ የአላህን ፀጋ ተጠቅመንው እንዴት ይሆናል ይሄ አንድ ሰው ውሃ አጠጥቶን በጥም ተሰቃይተን ለስላሳ አጠጥቶን ወተት አጠጥቶን የጠጣንበትን እቃ ፊቱ ላይ ወርወረ ነው የሚሄደው አንጎዳውን በዛቅ እናመሰግነዋለን ሁሌ ስሙን በጥሩ እናነሳለን ዱዓን እናደርግለታለን ያውም ይሄን ሰበብ ያደረገልን አላህ ነው አላህ ግን ቀን ከሌሊት ረሕመቱን እኛ ላይ ያዘነበ ወደ ላይ ወንጀል ብናስቆነጭፍ ከሆነን ማይሆን ማይጠበቅን ከካምለሁ ስንትና ስንት ለአላህ አለው አለይከ አንተ ላይ እንቺ ላይ ሚን ኒዕመትን የጸጋ አይነት ፊ የዲከ እጅህ ላይ አለቲ መደተሃ ኢላምዕሱ የትይ አላህን ለማመጽ የዘረጋኸው እጅ እኮ በእጅህ ውስጥ ለአላህ ብዙ ኒዕማ አለው። በእጅህ ነው ሰርተህ የምትበላው በእጅህ ነው አደጋ የምትከላከለው በእጅህ ነው ጽፈ ሃሳብህን የምትገልጸው በእጅህ ነው ጤነኝነትህ የሚታወቀው። ሐኪም ቤት ሄደህ እጅህን ዘርጋይ ትባላለህ። ሐኪሞች እጅህን ነው ያሉ ጣቶችህ አካላቶችህ የጤንነትህ አካል ናቸው፣ ማሳያ ናቸው። አለም ላይ የዓለም ብር በሙሉ ይሰጥሃል ሁለት እጆችህን ሁለት እግሮችህን ሁለት አይኖችህን ሁለት ጆሮችህን ስጥ ብትባል አሰጥም። የአእምሮ በሽተኛ ካልሆንክ ሁለት እጅ ሁለት እግር ሁለት አይን ሁለት ጆሮ አጥቼ የዓለም ብር በሙሉ ቢሰጠኝ እንዴት ላጣጥመው ነው እንዴት ልኖርበት ነው ይቅርብኝ ትላል። ስለዚህ እነዚህ እጆችህ እግሮችህ ዓለም ላይ ያሉ ጸጋ ናቸው። እንዴት ብለህ ታዲያ የእጅን ጸጋ በጀ ዚክር በማለት በጀ ቁርአን በመግለጥ በጀ ዒልም በመጻፍ በጀ ለተቸገረ ሰው በመርዳት ዚክር በመቁጠር ጸጋውን ልታመሰግን ሲገባ በጀ እንዴት ወንጀል ትሰራለህ? ወከም ኒዕመቲ ስንትና ስንት ጸጋ አለ ያላህ ጸጋ في عينك باينه ላይ باينه ውስጥ التي نظرت بها الى ما حرم عليك አላህ ሐራም ያደረገብህን ነገር ባየህበት አይን ውስጥ እኮ ስንትና ስንት ያለ ጸጋ አለ። የአይንን ጸጋ ማወቅ ከፈለግ ለአንድ ሰዓት ዓይንህን ጨፍነህ ቁጭ በል። ሜዳ ላይ ወተን ለመራመድ ሞክር። አንድ ሁለት ሶስት ሜትር አትችልም። ምንም የለኝም ጌታ ይበድሉኛል እኔ ድሃ ነኝ የሚል ሰው የአይንን ጸጋ ካወቀ ይበቃል። አልሐምዱልላህ እኔ አይን አለኝ ጥሩና መጥፎን ለይቼ ማየበት ገደልና ሜዳውን መርጬ የምራመድበት ከፊት ያደጋ ሲመጣ ቀደም ያይቼ የምሸሽበት ስንትና ስንት ዓይነ የማያዩ ሰዎች አሉ መኪና ውስጥ ሄደው የሚገቡ ገደል ውስጥ ሄደው የሚገቡ እሳት ውስጥ ሄደው የሚገቡ ልጃቸውን መለየት የማይችሉ ሚስታቸውን የማያዩ እናታቸውን ያላዩ መካ ሄደው ዑምራ አድርገው ሐጅ አድርገው ካዕባን ሳያዩ የሚመጡ ስንት ወዳጃቸውን አንድ ዓይኔ ተገልጦ ባየሁ የሚሉ ይህን ሁሉ ኒዕማ ላጡ ያጡ ሰዎች እያሉ ለአንተ አላህ የዓይንን ኒዕማ ሰጥቶ በዐይንህ ወንጀል እንዴት ትሰራለህ? ወፊ ሊሳኒካ በመላሰህስ፣ አለዚነ ጠቅ ሰቢሂ የተናገርከበት አላህ የሚጠላውን ነገር የተናገርከበት መላሰህም፣ ቢማላ የሒሉ ለካ ማይፈቀደልህን ነገር ውሸትን፣ አሜትን፣ ጉራን፣ ባጢል ኩፍርን የተናገርከበት መላሰህም። በመላሰህ ውስጥ ለአላ ብዙ ኒዕማ ጸጋ አለሁ። የአላህን ጸጋ በመላሰህም ልታየስላል፣ ሀሳብህን ትገልጽበታል፣ ከሰው ጋር ትባባበታል። ያለ ምላስ ሰዎች ከሰው ጋር መግባባት በጣም ከባድ፣ ያለ እንጂ ከሰው ከሰው ጋር መግባባት ከባድ። ምላስ ያልገለጸውን እጅ ሊገልጸው ይችላል። እጅ ያልገለጸውን ምላስ ሊገልጸው ይችላል። ምላስ ያልገለጸውን አይነ ሊገልጸው ይችላል። ይሄ ሁሉ ኒዕማ ተደማምሮ ተሰጥቷል። እዚህ ሁሉ ኒዕማ ል አላህን ልናመሰግን እንጂ የሚገባው በሁሉም አላህ በሰተ ኒዕማ ውሸት ሊሸምትበት አይገባም። ወለይሰ ሚሹክሪን ዓሚሂ الله አላህ ላንተ ያዋላውን ኒዕማ ጸጋ ከማመስገን አይቆጠርም

ደጋግሞ ማስተዋል፣ ማስተንተን፣ ማሰብ በእነዚህ አካላቶቻችን ተጠቅመን ወንጀል እንዳንሰራ ይጠቅም፣ ያግዘናል። ይሄን ማሰብ መተው የእጅ ኒዕማ ለማስታወስ የእግር ኒዕማ ለማስታወስ የአይንን የጆሮን የመላስን ኒዕማ ለማስታወስ እነዚህ ነገሮችን እንደ ርካሽ ነገር ቆጥረታቸው በወንጀል እንድትጠቀምባቸው ሊያደርግ ይችላል። እነዚህ ካላህ ነው የተሰጡኝ፣ በኸይር ነገር ልትጠቀማቸው ነው የተሰጠኝ በኸይር መጠቀሙን ትቼ በሸር ከተጠቀምኩት የቅያም ቀን ያዋርደኛል ጃሃንም ላይ ያሳስረኛለንል ይገባል። ስንትና ስንት የአይን ኒዕማ አውቀው አይናቸውን አላህ ከሚጠላው ነገር ያልጠበቁ ሰዎች የቅያም ቀን ምነው ዱንያ ላይ እውር በሆንኩ ብለው መመኘታቸው አይቀር። እግራቸው የተንቀለቀለ ወደ ስንት ወንጀል ቦታ የሚወስዳቸው የነበሩ ሰዎች ምነው ዱንያ ላይ እግር ባልነበረኝ ብለው ማለታቸው አይቀር። ስንትና ስንት ምላሳቸው ወንጀል አጭዶ አጭዶ አጭዶ አጭዶ ከምሮ የመላሳቸው አጨዳና ክምር ጀሃነም ውስጥ የከተታቸው ሰዎች ምነው ዱንያ ላይ መናገር ማልችል በሆንኩ ሊሉ ይችላል። ካነ ባዕዱሁም ከቀደምቶች መሃል አንዳንዶች ነበሩ የቁሉ ይል ነበር አላሁመ እኒ፣ ጌታ ሆይ እኔ አስተግፊሩካ፣ ምህረት ጠይቅሃለው ሚን ከጢአትን፣ ከጥፋት ከወንጀል ቀውያ ዓለይሃ በደን የኔ አካል ሰውነቴ በርትቶ ችሎ ከሰራው ወንጀል ቢዓትያፊካ አንሰር አካሌን ጤነኛ ስላደረክ ሙሉ ስላደረግክ አካላቴን ሙሉ አድርገኸው ስታወቃ አካሌ አስችሎት ለሰራ ወንጀል ይቅርታ ጠይቅሃለው። አካላቴን የሰጠው አላህ ነው። ሰጥቶም እንዲንቀሳቀሱ ጤነኛ እንዲሆኑ ያደረገው አላህ ነው። መስጠቱ አንድ ኒዕማ ነው፣ ጌጥ ነው። መኖሩ በራሱ እጅ አለመኖሩ ጉድለት ነው፣ ነውር ነው። አይን አለመኖሩ በቦታው ጉድለት ነው፣ እንከን ነው። እግረ ለመኖሩ እንከን መኖሩ፣ አንድ ጸጋ ነው። ኖሮ ደግሞ ስራ መስራቱ ሌላ ጸጋ ነው። ጤና ሰጠኸኝ፣ ቢዓፊየቲካ ጤነኛ ሙሉ አካል ሰጠኸኝ፣ አካላቴንም ጤነኛ አድርገሃለኝ። ሰውነቴ ችሎ ወንጀል ለሰራው ወንጀል ይቅርታ ጠይቀሃለሁ። ብችል እኮ እዛው ሽባት አደርገው ነበር፣ ብትፈልግ ሽባት አደርገው ነበር፣ ብትፈልግ ትሰልበኝ ነበር፣ ያለ አካል ትፈጥረኝ ነበር።

ባንተ ሲትር ባንተ መጋረጃ ነውሬ ከሰዎች የተጋረደበት ኒዕማ አለ። ለዚህም ይቅር በለኝ። ያን አውቄ አለመታቀቢ ያን አውቄ አለማመስገኒ። ወንጀል ሽታ ቢኖረው ኖሮ ማንም ከኔ አጠገብ አይቀመጥም ነበር ይሎ ነበር ደጋ ቀደምቶች። ወንጀል ሽታ ቢኖረው ኖሮ ማንም ከኔ አጠገብ አይቀመጥም ነበር። አላህ በረሕመቱ ወንጀል ሽታ እንዳይኖረው አድርጎ ለመላእክቶች ግን ይሸታቸዋል ተብሏል። አንድ ሰው መጥፎ ነገር ሲያስብ ይሸታቸዋል። የአካልን የተግባርን ወንጀል አይተው ይመዘግባሉ። የልብን ወንጀል ምቀኝነትን፣ ጥላቻን፣ ኩራትን በውስጥ መጥፎ ነገር ማሰብን ልቡ መጥፎ ነገር ሲያስብ ለመላይኮች መጥፎ ነገር ይሸታቸዋል። ያኔ ይጽፋሉ መጥፎ ነገር አሰበ ተብሎ ተብሏል። ነገር ግን መጥፎ ሽታ ወደ ሰው የወንጀል መጥፎ ሽታ ወደ ሰው አይወጣል። ሽታ ቢኖር ኖሮ ወንጀለኞች አጠገብ ማንም ባይደርስ ነበር ባልደረሰ ነበር። ቆሻሻ በጥፎ ሽታ ያለውን ነገር የነካ ሰው ሰዎች እንደሚርቁት፣ ወንጀሉ የበዛ ሰው ወንጀል እዚህ ዱንያ ላይ ሽታ ቢኖረው ሰዎች ይርቁት ነበር። ግን አላህ በሲትሩ ወንጀል ይደብቃል። ማታ በር ዘግቶ ወንጀል ሲሰራ ያደረም፣ ማታ በር ዘግቶ ሶላት ሲሰግድ ያደረም አደባባይ ላይ ቢታዩ በብዙ ሰዎች እይታ ተመሳሳይ ነው። አላህ ስትሩ ወጀረአኒ አለይሃ ያደፋፈረኝ የሆነ ወንጀሌንም ማረኝ ሂልሙካ ቻይነትህ፣ ወአናቱካ ረጋ ማለትህ አንተ ጌታዬ ማስቸኩል የምትችል ሆነ እኔ ይህ መቻልን ለቅጣት አለመፍጠንህ አዳፍሮኝ አደፋፍሮኝ የሰራሁት ወንጀሌንም እቅርበለኝ አንተ ምድር ላይ እንዳሉ ባለሥልጣኖች ብትሆን ኖሮ አንድ እንዳጠፋ ይቀጣሉ። ሁለት እንዳጠፋ ይቀጣሉ። ሲበዛ ያስራሉ፣ ሲበዛ ይገድላሉ። አንተ እንደዛ ብትሆን ኖሮ ወንጀል ላይ ወንጀል ባልደራረፍኩ ነበር። ነገር ግን ሒልሙካ ወአናቱክ መቻለ ለቅጣታ ለመቸኮለ ረጋ ማለት እንደው አደፋፈረኝ፣ አነሳሳኝ። ይህ አይነት ምንም ወንጀል ይቅርበለኝ። እንደው መሆን የነበረበት ጌታ ይቻለኝ ይቅራለኝ፣ ፈጥኖ አልቀጣኝም፣ እኔ ልቶበት ይገባኛል

አላህ ተባረክ ወተዐላ ይቅር ባይ ነው። ግን ይቅር ሚላቸውም የማይላቸውም ሰዎች፣ አስተማማኙ ወንጀል አለመስራት ነው። ወንጀል ሰርቶ በአላህ ቅርታ ላይ መመካት እሳት መሀል ላይ ገብቶ ላልቃጠል እችላለሁ ነው፣ ላመልጥ እችላለሁ እንደማለት። ብልህ የሆነ ሰው እሳት ያለበት ቦታ ባለመድረስ ነው ከእሳት ራሱ የሚጠብቅ ሞኝ የሆነ ሰው እሳት ውስጥ ገብቶ ወጣለሁ፣ አመልጣለሁ፣ እሸውዳለሁ ይላል። ወንጀል እሳት ወንጀልን ከተዳፈሩ በኋላ በአላህ ረሕመት ተስፋ ማድረግም በመሰረቱ ምንም እንኳ ከአላህ ረሕመት ተስፋ መኮረጡ አግባብ ባይሆንም ሞኝነት። ምክንያቱም አላህ ወንጀል የሰራን ሁሉ ምራለሁ አላለም። የግፊሩ ሊመንየሻኡ ወዩዓዚቡ መንየሻእ የፈለገውን ይመራል፣ የፈለገውን ይቀጣል። ያላጠፋን አይቀጣም አላህ። ያጠፋንሳ ከፈለገ ይቀጣል፣ ከፈለገ ይመራል። የሚምረው በተውበት ነው። ተውበት ደግሞ ተቀባይነት የሚያገኝም የማያገኝም ተውበት አለ። ተውበት ሳታደርግ መሞትም አለ። የተውበት መስፈርት መጉደልም አለ። ሳትተውበት መሞትም አለ። የተውበት መስፈርት መጉደልም አለ። ተውበቱ ተቀባይነት የሚያጣበት ሁኔታም አለ። ስለዚህ አስተማማኙ ምንድነው? ወንጀልን በሩቁ እንደሳት ፈርቶ መሸሽ፣ በእኛና በወንጀል ማለት ማጠር። ወንጀል ሰርቶ አላህ ይምረኛል ሰይወፈሩ ለና ማለት ይሄ ቀልባቸው የደረቀ ሰዎች መለያ። አላህ መሀሪ ነው ይመረናል። በምናወቅ እንደሚምር ባይመርስ እሳት ነው። ከዛ ውጪ ወይም ምህረት ወይም እሳት ነው። ባንተ እጅ አይደለም ያለው። ከዚያ አስተማማኝ ባንተ እጅ ያለው ወንጀል ለመስራት አን ለማመዝ ወለው ለም የኩን ባይኖር እንኳ ሚን ኒዕመቲን ዓለይከ አላህ ላይ አንተ ላይ የአላህ ጸጋ ባይኖር እንኳ ፊ ማዕስየቲከ በምትሰራ ወንጀል ላይ ኢላ ሲትሩሃ ዐለይከ ለከፋ ያን የሰራኸውን ወንጀል መደበቁ ብቻ ከጸጋ ይበቃህ ነበር። ሃዛ ከላም አብይ። አላህ ተቆጥሮ ማያልቅ ጸጋ አለው እኛ ላይ። አይኑ፣ እጁ፣ እግሩ፣ ልቡ፣ ኩላሊቱ፣ ሀብቱ፣ አካላቱ፣ ቤተሰቡ፣ ሪዝቁ ተቆጥሮ ያልቅ። ከማ ቃለ ረቢ ወሁወ አስደቁል ቃኢሊን ወኢን ተዕዱ ኒዕመተ ላሂ ላ ቱሕሱሃ። ይሄ ሁሉ አላህ ለኛ የሰጠን ጸጋ በአይኑን ራሱ አላህ ከሰጠን ፀጋ ወንጀላችንን መደበቁ ብቻ ይበቃል ነበር። ይሄ ትልቅ ፀጋ ነው። ሁሉም ሰው ወንጀል በሠራ ቁጥር አላህ ወንጀሉን ቢያጋልጠው ከማንም ጋር መኖር አይችልም ነበር። ሰዎች ዘንድ ይዋረድ ነበር፣ ሰዎች ጋር ያለው ግንኙነት ይበላሽ ነበር። አላህ በረሕመቱ የባሮቹን ወንጀል ይደብቃል። ፈለው ጠላ አናሱ ዐለይከ የሰው ልጆች ወንጀልህን፣ አላህ የደበቀልህን ወንጀል የሰው ልጆች ቢያውቁብህ ኖሮማ ለንሀተክተ ትዋረድ ነበር ታፍር ነበር ትከስር ነበር። ልብስ ሰዎችን ሁሉ እኩል ያደርጋል። ታጥቦ ተቀባብቶ ለብሶ መውጣት ሰዎችን ያመሳስላል። አላህ ዘንድ ግን ሁሉም ይታወቃል። የሆነ ጊዜ ሲበዛ ሰዎችን ያዋርዳል። በዑመር ዘመን አንድ ሰው ወንጀል ሰርቶ መጣ። ዑመር እርምጃ ሊወስዱበት ሲሉ ማረኝ፣ ይቅርታ አድርግልኝ፣ ከዚህ በፊት እኮ ይሄን ወንጀል ሰርቼ አላውቅም አላቸው። ዝም በል ነው ጌታ አላህ መሀሪ ነው፣ ባሪያውን የሚደብቅ ነው። አንዴ ብቻ ብሰራ በአንዴ አላህ አያዋርድህም ማለት ነው። እርምጃ ይወስዱበት ይባላል። በተደጋጋሚ መጋረጃውን ጥሰህ አላህን አስቆጥተህ ነው ዛሬ ያጋለጠህ እንጂ አንተ እንደምትለው አንዴ ብቻ በሰራህ ወንጀል ዛሬ አያጋልጥም ነበር። ብዙ ጊዜ ደብቆህ ደብቆ ደብቆ አልደበቅም ስትል ነው ዛሬ ያጋለጠህ ብላ። ስለዚህ ያላህ ፀጋው ብዙ ነው። ከፀጋዎቹ ሌላውን እንኳን አምነን ባንቀበል፣ ባይታይ የሰራ ነውን ወንጀል አላህ ለኛ መሰተሩ መደበቁ ትልቅ ጸጋ ነው። ምኑ ነው ጸጋ የሆነው ካልክ አላህ ባይሸፍንልህ፣ ወንጀልህ ቢያጋልጥህ ኖሮ ሰው ዘንድ ትዋረድ ነበረ። ሰላም የሚልህ አታገኝም ነበረ። ብርም ያበድርህ አታገኝም ነበረ። ጎረቤት የሚሆንህ አታገኝም ነበረ። ሚስት የሚድርህ አታገኝም ነበር። አምኖ ሚስት ትሆኛለሽ ብሎ የሚያገባሽ ባል አታገኝም ነበር። ባለብን ወንጀል ልክ ሰዎች ከኛ ጋር ቢገናኙ ኖሮ እንደ አውሬ ይፈሩ ነበር። የአውሬ ጠባይ ያላቸው ሰዎች አሉ። ሰው ጋር ሲቀሩ ብቻ ሰው ይመስላሉ። ከሰውም አልፈው እንደ መላኢካ ለመሆን ይሞክራሉ። የፈለጉትን እስኪያገኙ ድረስ፣ ዞር ሲሉ በሌላኛው ገጽታቸው አውሬ አውሬን በላይ አውሬ ለዘሩ ለአውሬ መልካም ነው። ሰው ሆነው ለሰው ጨካኝ የሆኑ ሰዎች፣ ዘራፊ የሆኑ ሰዎች፣ አጭበርባሪ የሆኑ ሰዎች አ ረሕመት ማያውቁ፣ እውነተኝነት ማያውቁ፣ ለራሳቸው ብቻ የሚያስቡ የሚጨነቁ። ነገር ግን አላሁ በረሕመቱ ይሄን መጥፎ መጥፎ ጎናችንን ሰተር አድርጎ አኖሮናል፣ እንድንናኗር አድርጎናል። ወላሁ ሲቲሩን ዩሂቡ ሲትራ ነቢ እንዳርዛዊ ሶላት ወሰላም፣ አላህ ሲቲር ነው የባሪያውን ነውር ገመና መደበቅ ያበዛል፣ ከባሪያዎቹም የሰውን ነውር የሚደብቁትን ይወዳል ብለው ነቢ ሶላት ወሰላም፣ አንተ አላህ ነውርህን እንዲደብቅ ለተፈልግ የሰውን ነውር ደብቅ። የሰውን ነውር ካወጣ ካጋለጥክ የአንተን ነውር አላህ ያወጣብሃል። በቤትህ ጉድጓድ ውስጥ ብትደበቁ እንኳ የሰዎችን ነውር ሆን ብሎ መብራት አብርቶ ወሚፈልግ ሰው አላህ የሱንም ነውር ይከታተልበታል። አላህ የተከታተለው ሰው ደግሞ ያወጣዋል፣ ያጋልጠዋል። በቤቱ ጉድጓድ ውስጥ ቢሆን እንኳ ዝግ ክፍል ውስጥ እንኳ ቢሆን ተው አልጀዛኡ ሚን ጅንስ ልአመል ለወንድሞቹ ለእህቶቹ የሚኮረኮር ተደብቆ የሚመክር ያየውን እንዳላ የሚያልፍ የሰውን ነውር የሚደብቅ አላሁ እንጀሆኑ ይደብቅለታል። የሰው ዓይብ ተከታትሎ የሚያወጣ የሚያወጣውን ሲያጣ ያላየውን አይቻለው ያላደረጉትን አድርገዋል ብሎ የሚያወራ የሰውን ነውር በመከታተል በማጋለጥ እየተጠመደ ሰው የተመረዘ ሰው አላህ የእሱን ነውር ያወጣበታል። ከጊዜ በኋላ ሁንጋ ቢሆን የዛሬውን ናት። ስለዚህ ሰው ላይ ነውር ካየህ ምከር፣ ገስጽ። በአንተ ምከር አልስተካከልም ካለ በቅንነት በነሱ ይሃ መልኩ ለቤተሰቦቹ ቀስ ብላ አሳውቅ፣ ለሚመለከተው አካል እንጂ ዛሬ አንድ ነገር አየህ ፌስቡክ ላይ አንድ ነገር አየህ ካፍቴሪያ ላይ ይሄ ሱስ ሆኖብህ ያላየኸው የሆነው ጭምር ጨዋ ንጹህ የሆነችን ሴት እንዲሁ አፍህ በልቶ ያላየኸት ቦታ ላይ የገሌን ልጅ ከገሌ ጋር አየኋት፣ እገሌ ሲሰርቅ አየሁት፣ እገሌ እንዲህ ሲያደርግ አየሁት ወደ ማለት ይወስድሀል። የሰዎች አይብ ላይ ከመጠመድ ይልቅ የራስህ አይብ ላይ ተጠመድ ተጠመድ። እኔ ስንት እኖራለሁ? የራሴን ነውርና እንከን መች አስተካክዬ ጫሉሽ በእኔስ ነፍስ መች ደስተኛ ሆኜ አንድ ሰው ስኬታማ ከመሆኑ መገለጫ አንዱ በራሱ ነውር ይጠመዳል። እስቲ ቀደም የራሴን ስተካከልና ስለ ሌሎች አወራ። የሌሎችን አያ አንድ ሰው የተዋረደ ከአላህ ጥበቃ የተነፈገ የመሆኑ አንዱ ማሳያ የራሱን ነውር ትቶ የሰዎችን ነውር ያ የራሱን ነውር ሀባ ያደርጋታል፣ ትንሽ ይና የሰዎችን ነውር እሳ ቁባ ያደርጋታል፣ ትልቅ ተራራ ያደርጋል። በገሀድም በምስጢርም ከሚፈሩት ባሮቹ አላህ ያደርጋል። ቀልባችንን አላህ ያርትብለን።